ማለት ነው። ሞተን ራሱ ማንከበርበት ሀገር ማንከበርበት ማንከበርበት እኔ ዛሬ ልቤ ስብር ነው ያለውቅም። ለቺ በመት አህመድ ከሞተ እስካሁን ምንም በቀልደን ምንም ማለት አልፈልግም። ግን ጭራሽ ውድና የተከበራችሁ ቤተሰቦች አሰላሙ አሌይኩም ወራህመቱላሂ በረካቱ፣ እንዲሁም ክርስቲያኖ ጎኖቼ ሰላም ጤና ይስጥልኝ። ይህን ቻናል ላይክ እና ሼር ሰብስክራይብ ያደረጋችሁ ለምታበረታቱን ሁሉ እጅግ ከልብ አመሰግናለሁ። ዛሬ እንግዲህ ከመግቢያው ላይ እንደሰማችሁት እህታችን ሪም የተሰማትን የሀገራችን ሁኔታ ገልጻለች። እኔም በጣም ባየሁትና በሰማሁት በተረዳሁት ያክል በጣም ውስጤን ያሳዘነውና ያስተገዘው ነገር የሀገራችን ጉዳይ እጅግ በጣም የከፋ ስለሆነ እስኪ ከእናንተ ከውድ ቤተሰቦች ጋር አንዳንድ ነገር ለማለት ብቅ ብያለሁን። ይህም ቪዲዮ ስጀምሩ ላይ ካድርጉት እንዲሁም ደግሞ ሸር እያደረጋችሁ እንድታበረታቱኝ እጅግ በትልቅ አክብሮ ጠይቃለሁ። አብራችሁን ቆዩ። እንግዲህ እንደምሰሙት ሰሞኑን አንድ ወንድማችን በካንሰር ሕመም ሲሰቃይ ኑሮ ኢማራት ላይ ለሁለት ዓመት ያክል ታሞ እርዳታም ተደርጎለት እንግዲህ የሰው ልጅ ቀዷና ቀድን ስለማያልፍ ወደማይቀረው ወደ አኼራ ሂዶ ኢማራት ላይ በተደረገለት በኤምባሲዎች እንዲሁም ቅርና መልካም ልብ ባላቸው የኢትዮጵያውኖችና ኤርትራኖች ድርብብር አስክሬኑ ከሁለት ቀን በኋላ ወደ ኢትዮጵያ እንዲላክ ተደርጎ ነበረ። እሱም እስከ አዲስ አበባ ድረስ በሰላም በክብር በማዕረግ፣ በቃ እኔ እንጃ ማለት የድል ክብር ተሰጥቶት አዲስ አበባ ከደረሰ በኋላ ከአዲስ አበባ ወደ ኮምቦልቻ ሄደ። ከኮምቦልቻ ወደ መርሳ ለመግባት እንግዲህ እህታችን አብራ የነበረችው የሟችት መከራ ስቃየተ አስክሬን በየመንገዱ የቆመ እየተፈተሸ እውነት የወንድምን አስክሬን ይዞ ሀገር መግባት ምን አይነት ቅስም ይሰብራል እውነት ነው እምላችሁ ሁሉም ሰው በየበሩ መቶ በየራሱ ቤት ታላንኳኳበት የሰው ችግር አንሰማም አንረደም እውነት ነው እምላችሁ ግን ይህን ያክል ጭካኔና አረመኔነት የተሞላባት ኢትዮጵያ ይሆናለች እንዴ አገራችን አለን አገራችን ነው ለማለት የሚያሳፍር ድርጊት እየተፈጸመባት ነው ያለችው ኢትዮጵያ። የሰው ልጅ ተወልዶ ባደገበት ሀገር የሰው ልጅ በኖረበት ሀገር ሰው ሀገር ሞቶ እኮ በክብር በማድረግ ነው የተሸኘው። ከኮምቦልቻ መርሳ ለመድረስ ግን በየኬላው የቆመት አስክሬን እየተፈተሸ ለቀብር ቤተሰቦቹ ዛሬ ይገባል ነገ ይገባል እያሉ ተዘጋጅተው ሲጠብቁ እሱ ይገባል በተባለበት ቀን አንድ ቀን አልፎ ነው ዛሬ ይኸው ወደ መርሳ ገብቶ አስክሬኑ ሊቀበር የቻለው። እጅግ በጣም ያሳዝናል። እጅግ በጣም ያሳዝናል። ለወንድማችንም አላህ ጀነት ተፈርዱስን ይወፍቀው። ለቤተሰቦች አላህ መጽናናት ይስጣቸው። ነገር ግን ልልና ልናገር የፈለኩት የተለያዩ ሚዲያ ተጠቃሚዎች፣ እንዲሁም ደግሞ ተሰሚነን የምትሉ ስለ ፖለቲካ የምታወሩ እባካችሁን፣ እባካችሁን ተውትና እስኪ ሁላችንም አንድነታችን በዱአን ወደ ፈጣሪያችን መመለስ ሙስሊም ክርስቲያኑ ጾማችን ገጥመዋል። ይቅርታ ለቃላቴ ረመዳንም ሊያልቅ ትንሽ በጣም የሚቆጠሩ ቀናቶች ነው የቀሩት። እስኪ በዚህ ቀናት ውስጥ ዱዐ እናድርግ፣ ወደ ፈጣሪ እንመለስ። በጣም የሚያሳዝን ማለት ሁላችንም በየሞላበት ማለት በየደላበት እንቅልፍንም ምግብንም ማለት ከኢትዮጵያ ወጥተን የምንኖር ሰዎች በጣም እድልኛ ነን ወይም ጥሩ ኑሮ ነው የምንኖረው ብዬ ያስብኩበት ቀን ቢሮ ዛሬ ነው። አስክሬን ሲንገላታሳይ እስከዛሬ ሀገሬ ናፈቀችኝ ስደታዊ ነው ይጥፋ የምል ሰው ነበርኩ። እባካችሁ በሞቀ በደመቀ ቤት ቁጭ ብላችሁ ሬዲዮ ቁለጠው ፍለጠው እያላችሁ ስለ ፖለቲካ የምታዲያ አክሩ ሰዎች እባካችሁ፣ ባካችሁ ምስኪኑ ማህበረሰብ አታስገድሉት። ተመልከቱ፣ ኢትዮጵያ ያለችው አስክሬን እንኳን የማይከበርበት ሀገር ነው ያለችው። ሀገራችን በቃ አድለህ ህይወት አስክሬን አስክሬን የሚፈተሽበት ሀገር ሆናለች። እናንተ ግን ድልትና ሞልት ያለበት ሀገር ተቀምጣችሁ ጥሩ ምግብ እየበላችሁ ጥሩ እንቅልፍ እየተኛችሁ ጥሩ አየር እያገኛችሁ ምስኪኑን ማህበረሰብ ምስኪኗን እናት አታስገድሏት። ፍለጠው፣ ቆረጠው፣ ረደው፣ ፖለቲከኞች ይበቃናል። ምንም ያተረፍነው ነው ነገር የለንም። ህዝባችንን ማስገደል፣ ህዝባችንን ማውደም፣ ንብረት ማውደም፣ በቃ ሁሌም ዝቅ እንጂ ከፍ አላልንም። ድሮ ግን ፖለቲካ በሌለበት ማንነቷ የኢትዮጵያ የምትባለው ማንነት ናፍቃናለች። እኛ ሳናውቃት በቃ እንዲህ ነበረች እየተባለች የምትባል በሀገራችን ላይ ግን ነበር እየተባል የምንወራ ሰዎች ሆናል። እባካችሁን፣ እባካችሁን ውድና የተከበራችሁ ሰውና ሰው የሆናችሁ ስለ ሀገራችን ሊያማችሁና ሊሰማችሁ የሚችል ካላችሁ፣ ፖለቲከኞች አቁሙልን። እንደ ነገ ጠዋት እኮ ይሄ ችግር በየሁሉም ቤት ይገባል። እንደ ነገ እኔ እኔ እኔ ብሆንስ ብላችሁ በጣም ያሳዝናል። እውነት ምያገር የኢትዮጵያ ሰላም ሽናፍቆኛል። አላህ ሰላማችን ይመልስልን። ውድና የተከበራችሁ ዛሬ የሌለ የፈለግኩት ነገር ይሄን እና ይሄን ብቻ ነው። ከተቻላችሁ ይህን ቪዲዮ ይንሸር አድርጉልኝ፣ ለሁሉም ሊደርስ በቀጠል ቀጣይ እስከምንገናኝ ሰላም።